ክርስቶስ ስም ሰላም ላችኋለሁ፣ የትዩብ አድማጮቻችን፣ ዛሬ ንስሐ በሚለው ርዕሳችን ማጠቃለያውን በመማር እንጠቀልለዋለን። ላለፉት አራት ሳምንታት አምስት ሳምንታት ንስሐ በሚል ርዕስ የጀመርነውን ዛሬ ደግሞ እናጠቃልለዋለን። ትምህርት አምስት መበላሸት በሚል ርዕስ ከዕብራውያን ምዕራፍ ሁለት ቁጥር ሶስት በማንበብ ወገኖች ወይ ጸልየን፣ ቃሉ እንዲባረክልን እንጀምራለን። እኛስ እንዲያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ብሎ ይመካከራል። የዘላለም አምላክ እግዚአብሔር ሆይ እናመሰግናሃለን። ደግሞ ተከታታይ ሳምንቶችን እውነተኛ ንስሐ ምን ማለት እንደሆነ እያስተማርከናለ ህብረት የምናደርግበት ዋናው የሰጠህን መሳሪያ እውነተኛ የተሰበተሰበረ ልብ ከአንተ ጋር በንስሐ መታረቅ መቀጠል ህብረት ማድረግ ነው። ዛሬም ደግሞ የመጨረሻውን ትምህርታችንን ለበረከት አድርገው መንፈስ ቅዱስ ሆይ እርዳን፣ አግዘን ቃልህን አብራለን! ተናብለ ተናጋሪ ጸጋ ለሰሚዎችንም ጸጋ ስጠን ለኢየሱስ አሜን። እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙት ለእኛ አጸኑት፣ ይላል ወገኖች። በግቢያችን ውስጥ መሬት ላይ እኛ የተክልነውን አትክልት ባንኮተኩተው፣ ውሃ ባናጠጣው፣ አረሞችን ባንነቅለለት፣ ችላ ብንለው እየተበላሸ የሚል የተፈጥሮ መመሪያ ይከሰትና ተክሉ እጅግ የከፋ ነገር ያጋጥመዋል። ምን ማለት ነው? ይጠወልጋል ይደርቃል። መጨረሻ መጨረሻም ይበላሻል። ማንኛውም የቤት እንሰሶቻችን በሆነ ጨለማ ውስጥ ሰው እንዳያያቸው ብርሃን እንዳያዩ ዘግተንባቸው ችላ ብንላቸው ከጥቂት ሳምንት ወራት በኋላ ወደ አውሬነት ጥቅም ወደ ሌለው ወደ ሌላ እንስሳነት ይለወጣል። በወጡ ጊዜ ለሰው የተመሳሳይ ነገር እውነት ነው። ሰው ለምን ከተፈጥሮ ጎች ውጭ ሊሆን ይችላል? ተፈጥሮ እርሱን የምታውቀው እንደ ሌላ ዝርያ ብቻ ነው። ወደ አይነት የመለወጥ ህግ በፍጡራን ሁሉ ላይ አለማዳላት ይሰራል። በአውራ ጎዳና ላይ ቁልቁል እየነዳው አንድ ጊዜ በሞተር ብስክሌት ወደ ተፈጥሮ መመለስ በሚለው ሀሳብ አንፃር ሳስብ ነበር። ይህን የማስበው የታረሱትን በደንብ የተያዙትን ሜዳዎች አሻግሬ አሻግሬ ሳይ ዛፎች እና ቁጥቋጦዎች፣ እሾሆች እናስተውላለን። የገበሬውን ትንሽ እንኳ ችላ ማለት የሚጠባበቁ ይመስላል። እርሱ ችላ ብል ቁጥቋጦዎቹ፣ አረሞቹ፣ ዛፎቹ፣ ጫካው ወደ ውስጥ ይገቡና ገበሬው መንጥሮ ከነርሱ የወሰደውን መልሰው በግድ ይወስዱበታል። የነጠቃቸውን እነሱ በግድ ነጥቀው ይወስዱበታል። ይህ በተፈጥሮ እውነት ሆኖ ይኖራል። እንዲሁ አንድ ሰው ለጥቂት ዓመታት ይቅርታ ራሱን ችላ ቢል መጥፎ ሰውና ዝቅ ያለ ሰው ሆኖ ይለወጣል። ሕልውናውን ችላ ቢል ሕገወጥና ክፋት ውስጥ ይገባል። ነፍሱን ችላ ቢል ጥፋትና መበስበስ ውስጥ መግባቱ አይቀርም። እንዲህ ከሆነ የተፈጥሮ መንፈሳዊ ጥያቄ አለ። ወገኖች፣ በትኩረት ፊታችንን የሚመለከተውን ይህን ጽንፈ ዓለማዊ መመሪያ ችላ ብንለው ማንኛችንስ እንዴት እናመልጣለን? መልሱ አናመልጥ ነው። ይህ መመሪያ የማንም ሰው ተፈጥሮ ውስጥ መኖሩን ማረጋገጡ አስፈላጊ አይደለም፣ እውን ስለሆነ። ይህ በእውነቶችና ከተፈጥሮ ጋር በማመሳሰል ተረጋግጧል። የሚያስተውሉና ራሳቸውን የሚያውቁ ሁሉም ሰዎች ይህን አዝማሚያ ስር ሰዶና ንቁ ሆኖ በተፈጥሯቸው ውስጥ እንደሚኖር ያውቃሉ። ስለዚህ ችላ ማለትን ይጠነቀቃሉ። በምንም ጉዳይ በምንም ጉዳይ በስነ መለኮታዊ አባባል ወደ ክፋት የሚጎትት ስበት ግራቪቴሽናል ቱወርድ ኤቭል ተብሎ ይታወቃል። የመጽሐፍ ቅዱስ አመለካከት ሰው በአጢአት እንደተጸነሰ ነው በበደል ውስጥ ደግሞ ቅርጽ እንዳመጣ ነው። መንገዱ ያለ አንዳሽ ድካም ወደታች መውረድ መሆኑን ልምድ ይነግረዋል። ማድረግ ያለበት ብቸኛው ነገር ህይወቱ እንዲበላሽ መፍቀር። አንድ ወቅት ትልቅ ቁልቁለት በሞተር ባስክል ሰው ጭኝ ፍሬም እንደተበጠሰብኝ ሳረጋግጥ፣ በቃል በቅን ሞትን ብዬ ደምድም ያለው የት እንደሚያደርሰን ቁልቁለቱ አውቃለሁ። ከፊታችን ፖሊስ ጣቢያና ትልቅ ድልድይ አለ እሱ ጋር ነው መጨረሻ ሞታችን የሚሆን የነበረው። ነገር ግን እግዚአብሔር አምላክ በፍጥነት ማስተዋል ሰጥቶኝ ከትልቅ ግንብ እሱ ጋር አጋጭቼ ጓደኛዬንና በህይወት እንድኖር ፈቅዶልናል። ምክንያቱም የተጀመረ ቁልቁለት ሳይጨርስ አያበቃም። የተጀመረ ችላ ማለት ሞት ሳያደርስ አይተው። በዚህ መመሪያ መሰረት ነው ጽንሰ ሐሳባቸው እድገቱን ሲፈጽም ክፉዎች ይጠፋሉ የሚባለው። አንድ ሰው ከባለ ሀያ ፎቅ ላይ መውደቅ ቢጀምር እግሮቹን አንስቶ ብናይ ወዲያው እንድንላለን። ከታች ያለን ሰዎች ው ያ ሰው ሞቷል እንላለን። አልሞተም ገና እኮ እየወረደ ነው። ነገር ግን ይህን የምንለው አንድ ጫማ እንኳን ከመውደቁ በፊት ነው። ምክንያቱም እርሱ የመጀመሪያ ጫማ እንዲወርቅ ያደረገው ተመሳሳይ መመሪያ ያለ ጥርጥር ግራቢቱ መውረዱን እስኪጨርስ ያደርሰዋል። ስለዚህ እርሱ የሞተ ሰው ሆነዋል ወይንም ከመጀመሪያ ጀምሮ የጠፋ ይሆናል። ወገኖች ሆይ ማስተዋል አለብን። በሰው ውስጥ ያለው የኃጢአት ስበት የሚሰራው በተመሳሳይ መንገድ ነው። ወገኖች አንዴ ያለመጀመር ነው። ከጀመርነው ራሱ እየነዳ ወደ ውድቀት፣ ወደ ጥፋት ቀስ በቀስ ያደርሰናል። ቀስ በቀስ የሚያንቀሳቅሰውን ኃይል በማጠራቀም ሰውን ቀስ እያለ ወደ ታች ያወርደዋል፣ ከእግዚአብሔር ቅድስና ያርቀዋል። ልክ እንደ ተፈጥሮ ሕግ ቀጥ ብሎ ሲኦል ውስጥ እስኪወርድ ድረስ ያወርደዋል። ትምህርቱ ከማስመሰል ጋርም ተመሳሳይ ሁኔታ ግልጽ ነው። ከመበስበስ ሕግ ባሻገር ያ የሆነ ፍጥረት ውስጥ ሁሉ ሞት አለ። ለተክል መኖር ተፈጥሯዊ ነው ልትል አትችል። ተፈጥሮን ሙሉ በሙሉ መመርመር አለብህ ለማለት ከዚያ የተፈጥሮ አዝማሚያው ለመሞት መሆኑን ለመቀበል ትገደዳል። እንዳይ እንዳይሞት የተጠበቀው እንዲያው በተሰጠው ጊዜያዊ ስጦታ ብታነሳ የእርሱ እውነተኛ ተፈጥሮ ይገለጣል። ተፈጥሮን በማሸነፍ ፈንታ በተፈጥሮ ሌላ ነገር ደግሞ ይሸነፋል። እነዚያን ለእድገትና ለቁንጅናው ይረዱት የነበሩት አሁን በተቃራኒው በእርሱ ላይ ይዞሩና እንዲበሰብስና እንዲሞት ያደርጉታል። ያሞቀው የነበረው ፀሐይ አሁን ደግሞ ያደርቀዋል። ይመግቡት የነበሩት አየርና ዝናብ፣ አፈር ያበሰብሱታል። ይህ የመደምሰስ ሂደት እግዚአብሔር በኃጢአት ላይ ከሚያስተላልፉ ፍርዶች በነፃ መሄዱ አሳሳቢ እውነት ነው። እርሱ በተፈጥሯዊ ቅርበት ያለው ያህል ለመንፈሳዊም ቅርብ ነው። እግዚአብሔር ስለ ኃጢአቶች እንደሚፈርድበት ሰው ላይ ምንም ግንዛቤ ማስቀመጥ ካልቻለ ተፈጥሮ ይህን እንደሚያደርግ ስላለ እውነት ራሱን ማሳወቅ ፈጽሞ መካድ አይችልም። እግዚአብሔር ህጎቹን ለተፈጥሮ እጆች አሳልፎ በሰጠበት ጊዜ የፍርዱ ውሳኔ የተመሰረተበትን ሁለት ህጎች የሰጣት ይመስላል። ወገኖች ወይ የመጀመሪያው ህግ ሰው ሁሉ የሚዘራውን ሁሉ ያንን ደግሞ ያጭዳል። ገላትያ ምዕራፍ 6 ቁጥር 7። ሌላው ደግሞ በዚህ ውስጥ ይገለጻል። ቸል ብንለው ቸል ብንል እንዴት እናመልጣለን? ዕብራይም 3 መጽሐፍ ይህን ጥያቄ ያነሳል፣ ነገር ግን መልስ አይሰጥም። ምክንያቱም መልሱ ግልጽ ነው። አያመልጥም። መልሱ ማንም ማምለጥ አይችልም። አንድ የተመረዘ ሰው ለሞት ችላ ማለት ብቻ ነው የሚያስፈልግ አንድ የተመረዘ ሰው ለመሞት ችላ ማለት ብቻ ነው የሚያስፈልገው። ይህ ያኔ ድነትን ችላ የሚለው ውጤት ነው። እነዚህ ሶስቱ ቃሎች ወገኖች፣ እንዲሁ የተቀመጡ አልመሰለኝም። በተከታታይ የተቀመጡት አንዱ አንዱን የሚያመጡ ናቸው። ድነት፣ ማምለጥና ችላ ማለት ያለ እቅድ ድንገት የመጡ አይደሉም። ነገር ግን በአካላዊነት እና በአስፈላጊነት የተያያዙ ናቸው። ማምለጥ ማለት ከተፈጥሯዊ ወደ መንፈሳዊ መሸጋገር ማለት ነው። ግልጽ ነው። ለምሳሌ የመንፈሳዊ ክልል የማየት ስሜት አለ። ይህም ችላ ብትል ወይም ባታሳድገው ፈጽሞ አታጣውም፣ የሚሆነው ምንም ነገር አታይም። ደግሞም የድምፅ ስሜት አለ። ችላ በለው፣ ፈጽሞ አታጣውም፣ ነገር ግን አትሰማም። አሳድገው። በጎቼ ድምፄን ይሰማሉ፣ ይከተሉኛል። የመንካት ስሜት አለ። የቀሚሱን ጫፍ በእምነት ብነካ ይፈወሳለሁ ብላ አመነች። ነካች። የደማዋ ምንጭ ደረቅ። የመቅመስ ስሜት አለ። ይህ ለእግዚአብሔር መንፈሳዊ ጥማት ነው። ጌታ መልካም እንደሆነ ቅመሱ ይላል። ፍቅርን የመያዝ ችሎታ አለ። አሳድገው፣ በህይወትህ ፍቅር ያድጋል። ጥልቀቱ፣ ስፋቱ፣ ርዝመቱ ምን ያህል መሆኑን ከመታወቅ የሚያልፈውን የእግዚአብሔር ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ማንም ሰው በእውነት የዚህ ታላቅ ድነት ቃሎች ሊረዳ አይችልም። እግዚአብሔር አንድያ ልጁን ስሰጥ ዓለሙን እንዲወዷል በፍቅር ይህን ፍቅር ችላ ካልን ወገኖቼ፣ እንዴት እንዴት እናመልጣለን? ከቸልታ ፈጥነን እናምልጥ ወገኖችል ቸልታ ይገናል። ስለዚህ በእያንዳንዳችን የሕይወት ጉዞ ውስጥ ጸሎትን ችላ ማለት፣ ቅድስናን ችላ ማለት፣ ለወገኖችና ለእግዚአብሔር ያለን ፍቅር ችላ ማለት፣ የእግዚአብሔርን ቃል ከማጥናት ችላ ማለት፣ ቅዱሳን ጋር ኅብረታችንን ከማጥበቅ ችላ ማለት፣ እነዚህ ሁሉ ቀስ እያሉ ወደ ኋላ የሚጎትቱ ወደ ሞት የሚነዱ ስለሆኑ የትኛውንም መንፈሳዊ ስርዓቶችን ችላ ልንላቸው የችላ አካል ናቸው ወደ ሞት የሞገዱት ውጭ የሚጠባበቋል የክፉ ኃይላት ጉተታዎች አሉ። ስለዚህ ዘወትር በማለዳ በቀትር በምሽት በእግዚአብሔር ፊት መቅረብ እግዚአብሔርን ቃል ማጥናት ማገልገል እግዚአብሔርን መባረክ እነዚህ ነገሮች ዘወትር ከቤታችን ሊታጡ አይገባም ችላ ማለት የለብንም የሰማነውን እግዚአብሔር ይባ ዘላለም አምላክ እግዚአብሔር እናመሰግናለን። ይህን ታላቅ መዳን ችላ ማለት የሚያመጣውን አደጋ በቃል አለ። ጸሎታችንን፣ ቅድስናችንን የቅዱሳን ንብረታችንን ከቤተ ክርስቲያን ጋር ከአካሉ ጋር ያለን ንብረት ደግሞ ከሰራዊት ጌታ ከእግዚአብሔር ከአንተ ሉዓላ አምላክ ጋር ያለን ንብረት ዘወትር በንስሐ እየታጠብን እግዚአብሔር ሆይ አክቲቭ የሆነ ህይወት እንድንኖር እግዚአብሔር በመንፈስ የተቃጠለ ህይወት እንድንኖር እግዚአብሔር አምላክ ጥቂት ችላ ከማለት ጠብቀን ጥቂት ችላ ማለት ፈጥኖ ወደ ሞት ስለሚያወርድን ቸልተኝነት ምፍያ አስወክድ ሁሉንም በስርዓትና በማስተዋል በመንፈስ ቁጥጥርና ምሪት ውስጥ ማድረግ ይሁንልን እነዚህን አምስት ሳምንቶች በንስሐ ቆይተናል ህይወታችን በእውነት ከአንተ ጋር በህብረት በደስታ የተቆራኘና የተሳሰረ ሆኖ እንድንቀጥላበት ስለሰማን ተመስገን ከፍ በል